ፍቅርሻይ ጠገባይ፣ በቃ በቅርቡ የተጋቡ አሁን ደግሞ ሊወልዱ ነው። እነማን ናቸው? ለልጃቸው ነው፣ ለልጃቸው ጊፍት ይዘን መጥተናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ነጁ ስኳዶች እንዴት ናችሁ? ሁሉ ተማም በእያላችሁበት፣ ሰላም አሰላሙ አሌይኩም። እንዴት ናችሁ? ምን ነው

ሁሉ ሰላም እንዴት ናችሁ? በእያላችሁብን ሰላማችሁ ከፍ ብዝህ ጭምር ብዝህ ዝት ይበልልን። እና ዛሬ የመጣ ነው ምንድነው? ደስ በሚልና በአዲስ ነገር ነው። በጣም ደስ የሚል በጣም የምንወዳቸውን ሰዎች ልናገኛቸው ነው። የጠፋንበት ምክንያት ደግሞ ምንድን የጠፋንበት ምክንያት ንገራችሁ፣ የጠፋንበት ምክንያት በጣም በጣም በጣም በጣም በጣም በትልቁ መጀመሪያ ይቅርታ እንጠይቃለን። ናፍቃችሁናል፣ በጣም ነው የናፈቃችሁን ፋሚሊዎቻችን። ምን መሰላችሁ የጠፋንበት ያው አለመመቻቸት ነው። እኔ እዚህን ወደ አዲስ አበባ ከመጣም በኋላ ነጃት በጣም ታማ ነበረ እና በከባድ አሁን አልሐምዱላህ የዛ የዛ አጋጣሚ ነው። ሁለተኛ ደግሞ እሷ ከተሻላት በኋላ እኔ ወደ ውቢቷ ሀገር፣ ወደ ወሎ ተመልሼ ነበረ። ያው በራሳችን ኬዝ ነው የተመለስነው። እናም ለዛ ነው አንድ ላይም አለመሆን ሆነ አለመገጣጠም ምናምን ነበረ። ለዛ ነው የጠፋፋ ነው።

ሁሌም ቶሎ ቶሎ ቪዲዮ ለእናንተ ለማድረስ እንሞክራለን። ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁን ተባበሩ። አስር ሺህ መግባት አለብና እስኪ ይሄንን ቪዲዮ ካያችሁ ደግሞ ይሄንን ቪዲዮ ስናገኝ ምም ኖ አስር ሺህ ሀያ ሺ ይሄንን ቪዲዮ አይተ ነው የምንመጣው። በጣም ከኛም በላይ ሊወዷቸው፣ በጣም ነው ከኛም በላይ ይወደዳሉም። በጣም ትልቅ ዩቲዩበር ናቸው። ባይ ዘ ወይ ምን መሰላችሁ፣ ነጃት በጣም ተወዳችኋለች። እና ለማግኘት እኔ በጣም ብዙ እንትን አድርጌ ስንት ልፋት ልበለው ለፍቼ ለፍቼ ነው ስለምወዳቸው፣ በኢንስታግራም በምን በምን ግን፣ አይ እነሱም ግን ደስ ይላሉ እኮ አይደሉም። አላሳፈሩም፣ አላሳፈሩም ነው። እውነት ነው። ቢዚ ቢሆኑም አሁን ያሉበት ወቅት ደግሞ በጣም ቢዚ የሆነ ወቅት ነውና እዚህ እንደንገናኝ ተቀጣጥረናል። በጣም በጣም በጣም ደስ አላለሽም? ምንድን ነው እንደዛ እያብሽብኝ የነበረው እና ዝም፣ ምንድን ነው የምትይው? ደስታሽን አሳያቸው፣ እየመጡ ነው አሁን። እነማን እንደሆነ ንገራቸው፣ ንገራቸው። በቅርቡ የተጋቡ እንትን ትሸጣችሁ። በቅርቡ የተጋቡ አሁን ደግሞ ሊወልዱ ነው። እነማን ናቸው? እሺ ይህቺን ቆም አድርገው ኮሚንት ላይ ገባ ብለው ይጻፋል። እስ ጣ፣ እስካሁን ይጽፋሉ። እነግራቸው ነው ሩታና አብርሽን ነው እናገኛችሁ፣ በብዙ ተወዳጅ። በዚህ አጋጣሚ ሩታንም አብርሽንም ለማግኘተኛ ፈቃደኛ ስለሆነች እዚህ ድረስ ለመጣችሁልን በጣም የምናመሰግነው ለእናንተ ክብር ሳወራቸው በተለይ አብርሽን ሳወራው ያለው ክብር ምን ነው፣ በስነ ስርዓት በትክክል ሪል እንትን ሆነው ደስ ይላል። ያበረታት እታች ያለው ነው እንትኖችን እነሱም ያለፉበት እንትን ስለሆነ፣ ግን በማውራው መሀል ላይ አትግቢብኝ፣ አሁን ደስታ ላይ ነኝ፣ አትጨቀጭቂኝ እማወራውን ታስጠፋኛለች፣ ማለት እየገባች ዛሬ በቃ በግሯ ነው መሰለኝ የተነሳችው። ቅድም ጀምራ እየተጨቃጨቀችኝ ሳውራ መሀል ቤት እየገባች አቆ ይመጣሉ። ሰዓቱ ገና ነው። የተቀጣጠርንበት ሰዓት እኛ ቀደም ብለን እዚህ ያለንበት ፓርክ ውስጥ ገብተን ነው ወዳጅነት ፓርክ ነው ያለው እኛ መግቢያ እንስራ ብለን እኮ አዎ፣ ቅድሚያ ኢንትሮን ሳራ አርገን እንጠብቃቸው ብለን ነው። እና ምንድነው ያገኘሁት አብርሽን በያወራሁት በዋትሳፕ ነበረ እና ኢንስታግራምም፣ በፌስቡክም፣ ስልኩንም ማግኘት በቴሌግራም ሁላ ሞክር የነበረ ሊመልስልኝ አልቻልም። በዋትሳፕ ሳወራው አላየውም ነበረ። በእውነቱ በዋትሳፕ ሳወራው በቃ በስነ ስርዓት አወራኝ። ለሰው ያላቸው ክብርና እንትን እውነት እንዴት ብዬ እንደምናግራቸው አላቅም። በጣም በጣም በጣም ቴንኪዩ ለማለት ነው። ይሄ ነገር በቃ በቅንነት ባለው ወሬ አወራኝ። እኔም እንትን አልኩት የእሷንም ውዴታ እንደምፈልገው እንትን እንደምትለው ቪዲዮችንን አየ። በርቶ አብሽሩ ጠንከር በሉ ያልፋል ሁሉም ነገር እናምናለን። በቃ ትልቅ ብዙ ምክሮችን ሰጥቶናል። ለዚህም በጣም ትልቅ ክብር አለን ቴንክ ዩ በጣም እናመሰግናለን ለማለት ነው። እና እነሱ የሚመጡበት ሰዓትም እየደረሰ ነው። ይዘናል ደግሞ ረስ ከፈት እነሱ ጋር አብሮ እነሱ ይከፍቷል። እቺ አዎ፣ እነሱ ናቸው ብሎ አራ ለልጃቸው ጊፍት። በቅርቡ እውነትም አብርሽ አባት ሊሆን መሆኑ ይታወቃል። ሩታም እናት ልትሆን ነው እና እኮ አይ ነው ሩታም እናት ለመሆኗ አኖና ይህንን ጊፍት ለልጃቸው ልንሰጥ ዝግጅታችንን ጨረሰን ልበል፣ ቀርበናል እና ይህን እንግዲ አብሮ እስኪ እንስጣቸውና ካገኘናቸው በኋላ ሰጠናቸው የሚያሳዩትን እንትኖች ምናም እነሱ ጋር አብረን እንከፍተዋለን። እነሱም ወደምናገኝባቸው አሁን ያለ ነው እንደምታዩት። እስኪ ጠጋ በሌላቸውና ራቀ በሌላቸው ነው። ይሄ የት ይመስላችኋል? የወሎ ሐይቅ ይሄ ወዳጅነት ፓርክ ነው። እና እላይ ጋ ነው እንገናኛለን፣ ቦታውን የነገርኳቸው። ወደ ላይ እንሄደ ሰማይ ላይ ማለዳ እንደ ወጣ ፀሐይ ፈንጥቃ፣ ኩልል እንዳለ የምንጭ ውሃ፣ ፍቅር ሻይ ፍቅር ሻይ ጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ ያምርብኝ ብዬ ብቻይንሳት ኖር ከጎኔ ደሞስ ም ሊጠቅመኝን ሰፈራ የዋል እና የተከበራችሁ ውድ ፋሚሊዎቻችን ይሄው እዚህ ደርሰናል እና ቤተሰብ እንዳያችኋቸው ቀድም መተዋል ሊተጣጠምናም ብላ ነው እሷ እርጉ ስለሆነች ግዴታ ያስፈልጋል። እንተጣጠብና እንመጣለን ብለውናል። እዚህ እየጠበቅ ነው ስላለ ይመስለኛል። አም ሶ ኤክሳይትድ ወይ በጣም ደስ ብሎኛል ደስታሽን አላሳየሻቸውም በጣም ደስታሽን አሳያቸው ማለት ነው እንትል ነው ደስ ብሎኛል ላይ እሱ ደግሞ አኩርፏል። እንደ ጠበብኩ ደስተኛ ቪዲዮውን ያላስገባ ነው፣ ሰላም ያለችውን ስላልተመቸ ነው። ግን እውነታው ግን በጣም ያስጠላል። ታያለች እኔ ልፋ እነሱን ለማግኘት ምን ያክል አንድ ሳምንት ከምናምን ያክል ነው እንትን ያልኩት። አይ መጀመሪያ ላይ በቪዲዮ ከዛ ጀምረን ስንመጣ የነበረውን ስታሳይ የነበረውን ደስታ ፊቷ ላይ የነበረው ፊሊንጎችን አሁን እዚህ ላይ ጀስት ኖርማል እንደሆነ አድርጋ ነው እየሆን ያለሽ ማን እያሳየሽ ያለሽ እና፣ ይሄ ነገር እኔ ትንሽ ስለደበረኝ ነው ብቻ። ታውን በጣም የምትገልጸው በቃ ሳክሳም በቃ ሳክሳም የምንድን ነው? ፋሚሊዎቻችን ባገኛቸው እንደዚህ አልሆኑ ነበር። ብታገኛቸው እንደዚህ ትሆናለች እንጂ

ብቻ ቤተሰብ እርግጠኛ ነኝ ተሳክቶልናል ብዬሽ እናስባለን። ዛሬ ያሰብነው እናንተም ፕራንክ ለማድረግ ነው። ፕራንክ እንደተደረጋችሁ እርግጠኛ ነኝ። ፕራንክ ተደርጋችኋል። እነሱም የሉም። አብርሽና ሩታ በጣም ስለምንወዳቸው አንድ ጊዜ ይቻለው ረስ እኔ እኮ በመሀል የምገባበው አላስወራ እያልክ በነድ ዝጠኝ እንጂ ስልኳን ትጋ አውሪ እና ቤተሰብ ምን መሰላችሁ፣ እስከዛሬ አቡዘርን ፕራንክ ሳደርግ እሱን ፕራንክ ሲያደግ ሌላ ሰው ፕራንክ ሳያደርግ ስንደረግ እስከዛሬ እናንተን ፕራንክ አድርገናቸው አናውቅም። ና በዚሁ አጋጣሚ ለምን ቤተሰቦቻችንን ፕራንክ አናደርጋቸውም የሚል ሀሳብ መጣልን፣ ና ፕራንክ አደረግናቸው። ግን ሩታና ብርሽን በጣም ነው የምንወዳቸው። ልታገናኙን በጣም ደስ ይለናል። በጣም ነው የምንወዳቸው። ወለ የሆነ እናገኛቸው ብለን ከምናስባቸው ዩቲዩበሮች እነሱ ናቸው። እና በጣም ደግሞ እስ ይህንን ቪዲዮ አይታችኋል። አለ እነሱ ጋር ቢሆን ቪዲዮው ጀምራል። ምን ይላል? ከዚህ በኋላ እኛ ፖስት ካያችሁ ሳታዩልን አትለፉ። እኛ ልፋታችን በከንቱ እንዳይቀር እና ብቻ ሰብስክራይብ እስ ይህን ቪዲዮ ፕራንክ የተደረገ በሙሉ ሰብስክራይብ ያድርግ። አዲስ የመጣችሁ ካላችሁ ዌልካም እያልን ተቀብለናችኋል። ፋሚሊዎቻችን ቤተሰብ ለመሆን የእኛ ቤተሰቡ ነው። አሪፍ ቤተሰቦች እና ቤተሰቦቻችን ሁላችሁም ሰብስክራይብ አድርጉ። ሀሪሽ ቤተሰቦች ይህን ስጦታ ግን ስታገናኙ ጣል እንገባለን። የሚሰጣቸው ስጦታ እንዲሁም ብለን ያዘጋጀ ነው አይደለም። እናንተ እነሱ አያሰፍሩንም። እናንተ ተሰፍሩንም። እና ኮመንት ላይ እንደሚሉት ነጁ ቲና ነጁ ቲና ነጁ ቲና የነጁ ፋሚሊ ይፈልጓቸዋል አ ነው ፋ ይፈልጓችኋል። አ ዝም ብለው እነሱ ለራሱ ጥያቄ እንዲሆንባቸው ማለት ነው። ለንትናንተ ነጁቲና፣ ነጁቲና፣ ነጁቲና በቃ እስኪ ኮሜንታ እርብሽ እናድርገዋል። ከዛ እኔ በአካል ሳገኛት በተለይ እሷ በጣም ነው የምወዳት። ሩታ በጣም ትወዳታለች እና ሩትና አብርሽን ቪዲዮም ካያችሁ ያው እናውቃለን፣ ቢዚ ነው የምትሆኑት። ና እስኪ ማግኘት እንፈልጋለን። አገናኙ የሆነ ፍሪ ታይም ላይ ኤኒ ታይም እናንተ ቪዲዮ በምትሰሩበት ቦታ ሜይ ቢ እንደዚህ አይነት ቦታ ምናምናም ከሆነ በውስጥ እናውራና ትንሽ ስለምትወዳችሁ ስለምንወዳችሁ ብቻ እና ስጦታማላችሁ ይህ ስጦታ ከመውለዳችሁ በፊት ነው የማግኘት የምፈልገው። ስጦታችሁን አስቀምጨዋለሁኝ። ስጦታው ፕራንክ አይደለም። እነሱ ግን አልመጡም። ፕራንክ ነው። ያው በዚህ አጋጣሚ ቤተሰቦቻችንን ፕራንክ አድርገናችኋል። ፕራንክ ስለተሳካልን እናንተ እነሱ ጋር እየገባችሁ ኮመንት ላይ በቃ ነጁቲና ያለችው ያለች እስኪቀውጥ እርብሽ አድርጉት። እርብሽ በቃ ምን መረብሽ ምን ምንትን ይከብዳል? አይከብድም። እርብሽ አድርጉትና ያለውን ነገር አብረን እንትን እንትንብል እና ያው ተሳትቶልናል እና ይሄንን ቪዲዮ ካያችሁ እና ከተመቻችሁ ከወደዳችሁት፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እለፉልን። ስለ ሁሉም ነገር እንወዳችኋለን። እኛ እዚህ ጋ እንሰነባበታችሁ። በጣም ነው የምንወዳችሁ። እና ፍቅር፣ ቻው